አስራ ሁለት ሚሊዮንም እኔ በአንድ ቀን እዚህ ቤት ነው የሰበስብልሃለሁ። ናና መልስልኝ ጥያቄ ያን ደግሞ እንደማደርገው ማንም ይመሰክርልሃል። እኔ ቃሌን ጠብቅ ያለሁ በሰዓቱ በታይሙ ከአንተ ጋር ቁርአን ለመቅራት ተገኝቻለሁ፣ ግን አንተ አልመጣ። አየ ሙአዝ እየጠበቅንህ ነው። ሁለት ሺህ ስምንት መቶ ሰው ቁጭ ብሎ እየጠበቅህ ነው። ሙባረክ ተብዩ እዛ ይህን ሶስት ቀን ምናምን አይ ኖ ሜይ ቢ አላቅም ከጀርብ ከበስተኋላ ያለውን ሙባረክ ሆስት ላይ ጥሪ አድርጌለታለሁ እሱ ቤቱን ሊያስገባ ነው የፈለገው። ምክንያቱም አላህ ላይ ተማምኑ ሳይሆን የተማመናቸው ሰዎች አሉ የተማመናቸው ሰዎች አሉና ይመስለኛል። ያው እንደ እህታችን አሲያ ያስገብቶ እኔ ፋራ ነኝ እንደፈለገ ምት እያደረገ ሊቀጠቅጥ ፈልጎ ስለሆነ ነውና፣ አይ እንደዛ ነው። ሆስት ላይ ሆስት ላይ ነው የምፈልገው እሱ ቤትም አንድ አልገባም ብየዋለሁ። መሄድም አይጠበቅም በዚህ ማንንም አላስገባም። ሆስት እልክልሀለሁ፣ ሆስት ላይ ና ነው ያልኩት። እኔም የምጠይቀው የተለያዩ መስአላዎች አሉ፣ ድንያ ከፈለገ ከድንያት፣ አለበለዚያ ግን አላማችን ላይ ትኩረት አድርገን የምንሰራ ከሆነ ምንድነው አላማ ለምን 12 ሚሊዮን ብር ፈለግ ምንድነው የፈለግከው የሚለውን ነገር መጠየቅ ይችላል፣ ማስረዳት ይችላል፣ ነው ማለት ነው። ምን ለምሳሌ ይሄንን አይዲያ ያው እዚህ ጋር ባወራው ችግር የለው ማለት። ለምሳሌ መጀመሪያ ስታደርገው ኖ ይሄ ነገር ባይሆን ጥሩ ነው ብዬ እኔ ነው የመጀመሪያ የተቃወምኩታ ተቃወምኩ ማለት ግን የአንተን አላማ ማለት ያቀድከውን ነገር አንተና አላህን የምታውቁት እኔ አልመሰለኝም። ለእኔ ባ ለእኔ አልመሰለኝም ብዬ ግን ጓደኝነታችንን የሚያሻክር ወይም አንተ ሙስሊም ወንድምነትን ከአንተ የሚያለያይ ነገር ማድረግ የለብኝም። በቃ አንተ አምነህበታል፣ ጎሄድ አላህ ይርዳህ ነውላም ዲፈረንስ ቢኖር ዘር የአቂዳም ኦር ሳምቲንግ ቢኖር እንደዚህ አይነት ነገር እንትን የለውም። አቃሉ ሙባረክ በአንተን ሺዳ ባክግራውንድ አድርጎ ሲሰራ ምናምን እና ከዛ በኋላ እዚ ጋ ሙአዝዬ ለመነው ነው ስላለ በዛ በተቃራኒ ደግሞ ምን ታደርጋለ? ሰብስክራይብ አድርጉት፣ ቤቴን ፎሎ አድርጉኝ። ያም ቤጊንግ እኮ ነው፣ ቤግ እያረክ ነው አንተም እና ያ እንትን አይደለም ብዙም እንትን ሴንስ አይሰጥም እና ይሄ ሙስሊም ለሙስሊም ደግሞ ሁላችሁም ነፍስያችሁን አሸንፋችሁ ተከባብራችሁ ነው። እንደዚህ አይነት ፐብሊክ ሚዲያ ላይ ብዙ አይነት ሰዎች ነው የሚያዩት እዛ። እናዚ ጥሩ አይደለም እንደዚህ አይነት ነገር እዚህም ያላቸው ሰዎች እዛ ዋህብያ ገለመሌ እያላቸ ተሳደቡ፣ እነዛም ደግሞ እዚህ ሱፍያ ምናምን። ሙስሊም አንድ ነው። ሙስሊም ነኝ ማለት እኮናል። ከሙስሊም ነኝ ካለ ሰው በላይ የአማረ ንግግር እኮ የለም። ስለዚህ እዚህ ጋር የቃል መጠበቅ የቃል ያለመጠበቅ ሲሆን እንደኔ መግባት የለብህም። እዛም እሱም ደግሞ ሊጠራ አይገባም። የአንተን ስም ላይ አመካኝቶ ሚዲያ ከፍቶ አራት ቀን ሙሉ ሊቸገር አይገባውም። ስራ የለውም ልጁ ስራ አለው መቼም፣ አንድ ሙስሊም መስራት አለበት። በቃ እዚህ ጋ አንተ አላሜ ነው ብለ ብሎ መነሳት የለበትም። ባይነኝ እና አፉ በሉኝ እችን ለማለት ነው። አንደኛ ከስራ ማዘናጋት ሌሎች ሆናሉ። ያው እኛ አላማ ይዘናል። አላማችን ላይ ትኩረት ማድረግ ነው እንጂ አሁን እንደዚህ አይነት የአቂዳ ሰጣገባዎች የአቂዳ መስአላዎች ምናምን ስናወራ እኛም አላማችንን ስራ ነው ያዝነው፣ ስኬት ነው ያዝነው እና በዛ ነገር መዘናጋትም የለብንም። እንደ ወንድም ግን ምንድ ነው ያሰባሰባችሁ? ምንድነው? ለምንድነው አስራ ሁለት ሚሊዮን ብር የጠየከው? አንድ ስለ ስቱዲዮ ሙቀት ካለው በስቱዲዮ ዙሪያ የሚፈልገውን ጥያቄ ጠይቆኝ፣ ሆስት ላይ ምንም አንዳንዴ ለመሻይኾችና ለኡስታዞች የምንተዋቸው መስአላዎች አሉ። እነሱን እነሱ መጠየቅ ይችላል። እነሱ ጋር ማውራት ይችላል። ምክንያቱም ይህን አጀንዳ አዲስ አይደለም። ለህዝቡ የባሰ ፊርቃና አንድነትን የሚያሸረሽር ነገር መፍጠር ነው የሚሆነው። እኛም አላማችንን እንስታለን፣ አላማችንን ማሳካት አንችልም። ምንም የሚያስፈራ ነገር የለም። እኔም እሱ ቤት አልገባም፣ እሱም እኔ ቤት አላስገባውም። ሆስት ላይ ምንም እንግዳ አናስገባም። እኔ እና እሱ ፊት ለፊት ማውራት እንችላለን፣ ሆስት ላይ ብጠሩት ማለት ነው። ስለዚህ ምንም ችግር የለውም። እኔ ተቀብያለሁኝ ጥሪውን። ሙቤ ጀግና፣ ሙአዝ ጀግና፣ ሙቤ ኪንግ፣ ሙአዝ ኪንግ፣ አያስፈልግም ልጨምር ሸሟዝ፣ አንድ ነገር ትዝ ያለኝ ምንድን ነው ነገሩን ልመና የምትለው ወርድ አታስኪድም። ለምን መለመን አይደለም ድጋፍ በሚለው ብትቀይሩ ጥሩ ነው። ማለት ደግፉኝ ነው ያላችሁ እንጂ የለመነ ምናምን አይደለም ማለት እባካችሁ ምናምን ሳይሆን በቃ መቻል የምትችሉ ሰዎች ደግፉኝ ነው እንጂ የማትችሉ የምትችሉ አስገቡ ያላችሁ አልመሰለኝም። እና ቃሉ ቃላት እንምረጥ። አንድ ሁለተኛ ነገር ብዙ ሚዲያዎች ሲቋቋሙ እኔ ያስታውሳለሁ፣ ሁሉም ሚዲያዎች ኦልሞስት ኢስላሚክ ሚዲያዎች፣ ያው ባለን የትብብር አናሳነት ላይክ ሁሉም አይ ቲንክ በመዋጩ ነው አብዛኛውን እና እዚህ ጋር ሟዜ ራሴ ሚዲያ ሉ አቋቋሙ ሜቢ የሄደበት አኬድ እንኳ ትክክል ባይሆን እንኳ ሀሳብን በሀሳብ መሞጎት ነው እንጂ ያለባችሁ፣ እንደዚህ አንድ ሙስሊም ወንድማችሁ እዚህ ፐብሊክ ፕሌስ ላይ በመሳደር ለማኝ፣ ምን ቀበርጥሴ፣ እንደዚህ አይነት ነገር አያስ ሙስሊምን ማለት ላይክ ለእኛ ክብር አይመጥንም። እና እባካችሁ በተቻለ መጠን